ዓለምን እያስገረመች ያለችው ከተማ በአሜሪካ ከሚዘንበው ወረዱ ሶስት እጥፍ የሚበልጥ በረዶ የምትቀበል ጃፓኗ አኦሞሪ ሚስጥር። ሰላምን የአቢማክኔ ከአቢማክ ትራቭል ቻናል በመጀመሪያ ላመሰግናችሁ እፈልጋለሁ። ዛሬ 139 ሰብስክራይብ ደርሰናል። በዚህ ጉዞ አብራችሁን ላላችሁ ሁሉ ታላቅ ምስጋና ይሁንላችሁ። ዛሬ ግን ከኔ ጋር የምትሄዱት ወደ አንድ ተራ ቦታ አይደለም። በዓለም ላይ ካሉ ከተሞች ሁሉ በጣም በረዷማ ከሆነች ወነቹ ወደ ኦሞሪ ነው። ይህች ከተማ በየአመቱ ከ7 እስከ 8 ሜትር የሚደርስ የበረዶ ዝናብ ትቀበላለች። ለንጽጽር ያህል በአሜሪካ ውስጥም በጣም በበረዶ የምትባለውን ፋክራት ከተማዋን ብትወስዱ ከአኦሞሪ በእሷ በሶስት እጥፍ ገደማ የሚበልጥ በረዶ ነው የምታስተናግደው። ታዲያ የዚህ ሁሉ በረዶ ምስጢር ምንድን ነው? እንዴትስ ነው ነዋሪዎቿ በየለቱ ከግዙፍ የበረዶ ግድግዳዎችና የበረዶ ጭራቆች ጋር እንደሚኖሩ ስራቸውን የሚሰሩት? ዛሬ የአኦሞሪ ጂኦግራፊ ሚስጢር፣ አስገራሚ የበረዶ ማስወገጃ ቴክኖሎጂዋንና አስደናቂ የክረምት ባህሏን እንመለከታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ሙሉ ቪዲዮን ይከታተሉ። አኦሞሪ ስለሚዘንበው የበረዶ መጠን በዓለም ላይ በጣም ከሚነገርላቸው ከተሞች አንዷ ናት። ስለ አኦሞሪና አስገራሚው በበረዶ ጥልቅ መረጃ እንሆ። አኦሞሪ የዓለማችን እጅግ የበረዶ ከተማ የሪከርድ መጠኖችና አቀማመጥ። የዓለም የበረዶ ሪከርድ ባለቤት አኦሞሪ በአማካይ በዓመት ከ7 እስከ 8 ሜትር ወይም ከ23 እስከ 26 ጫማ የበረዶ ዝናብ በመቀበል በዓለም ላይ እጅግ በጣም ብዙ አማካይ አመታዊ የበረዶ ዝናብ የምትቀበል ከተማ መሆኗን ትታወቃለች። ድረም የተጠራቀመ በረዶ አንዳንድ ጊዜ የጃፓን ከተሞች ሪከርድ ባደረጉ አመታት ከ8 ሴንቲሜትር እስከ 8 ሜትር በላይ በረዶ ዘንቦላቸዋል። በአንድ ወቅት ደግሞ በ1994 ዓ.ም 798 ሴንቲሜትር በረዶ ተመዝግቦ ነበር። የሚገርምም ንጽጽር፣ የኒውዮርክ ግዛት ውስጥ የምትገኘው ሳይኩራስ በአሜሪካ ውስጥ በጣም በረዶማ ከተማ ተብላ ብትታወቅም አኦሞሪ ግን ከሳይኩራስ በሶስት እጥፍ ገደማ የሚበልጥ በረዶ ትቀበላለች። የበረዶ ሚስጠር ለምን እንዲህ ይበዛል አኦሞሪ እንደዚህ ያለ ከፍተኛ መጠን ያለው በረዶ የምትቀበልበት ምክንያት በልዩ ጂኦግራፊዋ አቀማመጥ ምክንያት ነው። የሳይቤሪያ ቀዝቃዛ አየር፣ በክረምት ወራት እጅግ በጣም ቀዝቃዛና ደረቅ አየር ከሳይቤሪያ በረዶማ ምድር ተነስቶ በምስራቅ በኩል ይፈሳል። የጃፓን ባህር ውጤት፣ ይሄ ቀዝቃዛና ከሞቃታማው የጃፓን ባህር በላይ ሲያልፍ ብዙ መጠን ያለው እርጥበት በፍጥነት ይወስዳል። የተራራ ግጭት እርጥበት የያዘ የአየር አኦሞሪ በሚከቡት ከፍታ ያላቸው ተራሮች በተለይም ሃኮዳ ተራሮች ሲመታ ወደ ላይ እንደሚገፋፋ ይደርጋል። ፈጣን ቅዝቃዜ ወደ ላይ የሚገፋው አየር በፍጥነት ሲቀዘቅዝ ጥቅጥቅ ያሉ ደመኖች እና ይፈጥርና ከፍተኛ መጠን ያለው በረዶ ወዲያውኑ በአኦሞሪ ከተማ ላይ እንዲዘንብ ያደርጋል። ይህ ሁኔታ። እንደ የባህር ውጤት በረዶ ተብሎ ይታወቃል። በአኦሞሪ በበረዶ መኖር በአኦሞሪ መኖር ልዩ የሆኑ የዕለት ተዕለት ፈተናዎች እና ባህሎችን ይፈጥራል። የበረዶ ማስወገድ የዕለት ተዕለት ተግባር በረዶ ማንሳት በየቀኑ የሚደረግ ተግባር ሲሆን አንዳንድ ነዋሪዎች በስራ በፊት ከስራ በኋላና፣ ከመተኛቸው በፊት ሳይቀር በረዶ ማንሳት ሊያስፈልጋቸው ይችላል። የበረዶ መንገዶች በከተማው ዙሪያ ላሉ ተራራማ አካባቢዎች በረዶን በጣም ስለሚከማች መንገዱን ለማጽዳት የሚሰሩ ከፍተኛ ያላቸው የበረዶ ግድግዳዎች ያሉት ሲሆን የበረዶ ኮሪደሮች ይፈጥራሉ። እነዚህ ኮሪደሮች ለመኪኖች መንገዱን እንዲያዩ ያስችላቸዋል ቁመታቸውም ከ5 እስከ አስር ሜትር ሊደርስ ይችላል። የበረዶ ጭራቆች በሃኮዳ ተራሮች አናስ ላይ ያሉ ዛፎች በብርድ ንፋስና በረዶ ሲሸፍኑት የበረዶ ጭራቆች ተብለው የሚጠሩና ድንቅ አስደናቂ ቅርጾችን ይፈጥራሉ። ይህም ቱሪስትን ዋና መስህብ ነው። የበረዶ ኢኮኖሚና ባህል ምንም እንኳን በበረዶ አስቸጋሪ ቢሆንም ለአኦሞሪ ትልቅ የቱሪዝምና የባህል ምንጭ ነው። የበረዶ ፌስቲቫሎች እንደ ሂሮሳኪ የበረዶ መብራት ፌስቲቫል የመሳሰሉ በበረዶ ላይ የተመሰረቱ ፌስቲቫሎች ይካሄዳሉ። ይህም በክረምት ወራት ጎብኚዎች ይስባል። ሞቅ ያለ ምግብ፣ የጃፓን ባህር አሳና በክረምት የሚሰሩ የሀገር ውስጥ ምግቦች እንደ ጃፓ ጂሩ የአሳና የአትክልት ወጥ ቅዝቃዜው ለመቋቋም ትልቅ ሚና ይጫወታሉ። አፕልና በረዶ አኦሞሪ ለአፕል ምርትም ታዋቂ ስትሆን የበረዶን ሽፋን በአፈር ውስጥ እርጥበት እንዲኖር በማድረግ ለሰብል እድገት የሚረዳ ይናገራል። የአኦሞሪ ልዩ ዓለምና ተጨማሪ የበረዶ እውነቶች። አንደኛ አኦሞሪ ውስጥ ያለው አስደናቂ የበረዶ አስተዳደር። አኦሞሪ ያለ ማቋረጥ የሚያደርገው የበረዶ መጠን ለመቋቋም ልዩ የሆኑ ቴክኒኮችን ተጠቅማለች። በብዙ ከተሞች በረዶ በጭነት መኪና ሲወሰድ፣ በአኦሞሪ ዋና ዋና መንገዶች ላይ በበረዶ ወደ የተለያዩ የውሃ መስመሮች ወይም የፍሳሽ ማስወገጃዎች እንዲወርድ ይደረጋል። እነዚህ መስመሮች በቂ ሙቀት ያለው ውሃ በመጠቀም በረዶም በፍጥነት በማቅለጥ ወደ ባህር እንዲሄድ ያደርጋሉ። ይህም ሎጂስቲክስን በእጅጉ ያቀልላል። የመንገድ ማሞቂያ ስርዓቶች። አንዳንድ ወሳኝ የእግረኞች መሄጃ መንገዶች እና የከተማ ማዕከላት በእግረኛ መንገድ ስር የሙቀት ቱቦች ተገጥሞላቸዋል። እነዚህ ቱቦች መሬቱን በማሞቅ በረዶ እንዳይጠራቀምና እንዳይቀዘቅስ ይከለክላሉ። ይህም የእግረኛ ደህንነት ይጨምራል። ጃፓን ክረምት የጥበብና የመዝናኛ ዩኪሚ። ጃፓኖች በተፈጥሮ ውበት ይደሰታሉ እና በበረዶ ከዚህ የተለየ አይደለም። ዩኪሚ ማለት በበረዶ የተሸፈኑ ገጽታዎች መመልከትና ማጣጣም ማለት ነው። በበረዶ የተሸፈኑ የዜን አትክልት ስፍራዎች ወይም ቤተ መቅደሶች ውበት በክረምት ወራት የተለየና ሰላምና መረጋጋት ያመጣል። ካሙካራ የበረዶ ጎጆች በሰሜናዊ ጃፓን ያሉ ከተሞች በክረምት ውስጥ ካሙካራ የሚባል ትናንሽ የበረዶ ጎጆች የመስራት ባህል አላቸው። እነዚህ ጎጆች መብራቶችና ለማስቀመጥ ወይም ትንንሽ የምግብና የመጠጥ ስፍሮች ለመፍጠር ያገለግላሉ። በጣም ዝነኛ ከሆኑት አንዱ የአኪታ ግዛት ኦር የዮካቴ ካሙካራ ፌስቲቫል ነው። ኦንሰንና በረዶ የጃፓን ሙቅ ውሃና ምንጮች በበረዶ ውስጥ ሲታጠቡ ልዩና አስደሳች ተሞክሮ ይሰጣሉ። ልክ ከቤት ውጪ በረዶ ሲዘንብ ሙቅ ውሃ ውስጥ መሆን ይሄ በተለይ ሮተንብሮ ከቤት ውጭ ያሉት ኦንስኖች በጣም ተወዳጅ ነው። ስለ የበረዶ ጭራቆች የተሟላ መረጃ የአፈጣጠር ሂደት እንመልከት። የጂሆ መፈጠር በሶስት ነገሮች ጥምረት ላይ የተመሰረተ ነው። በጣም ቀዝቃዛ ነፋስ፣ የሳይበራ ነፋሳት፣ ሱፐር ቀዝቃዛ የውሃ ጠብታዎች፣ ወይም በደመና ውስጥ ያሉ ፈሳሾች ጠብታዎች ከቀዝቃዛ በታች ባሉ የሙቀት መጠኖች ውስጥ ቢሆንም ሳይቀዘቅዙ ሲቀሩ፣ እነዚህ የኦሞሪ ተራሮች ላይ የሚበቅሉ ጥንዶች የጁሂዮ ዋና መሰረት ናቸው። ቅዝቃዜው በዛፎች ላይ ነፍሱ የሱፐር ቀዝቃዛ ውሃ ጠብታዎች በኤዞ ጥድ ዛፍ ላይ ሲመታ ጠብቶቹ ወዲያውኑ ወደ በረዶ ይቀየራሉ። ቅርጽና መጠን ይህ ሂደት ቀስ በቀስ እየተደራረበ የዛፎቹን ቅርጽ በመቀየር ግዙፍ ያልተስተካከሉና አስፈር የሚመስሉ የበረዶ ጭራቆች ይፈጥራል። እነዚህን ጭራቆች በሃኮዳ ተራራ ኬብል መኪና መመልከት ይቻላል። አስገራሚ የበረዶ መዝገቦች በጣም ሞቃታማ የበረዶ ቀን በዓለም ላይ እስከ ዛሬ በረዶ የዘነበበት ከፍተኛ ሙቀት መጠን የተመዘገበው በጃንዋሪ 10 ቀን በ1924 በአሜሪካ አህዮ ግዛት ነው። የሙቀት መጠኑ በዚያን ጊዜ 15 ሴንቲግሬድ እስከ 59 ፋብሪሴን ነው። የበረዶ ጥግግት ትኩስ ልክ በረዶ በጣም ቀላል ነው። ብዙውን ጊዜ 10 ኢንች ወይም 25 ሴንቲሜትር አዲስ በረዶ ቀልጦ 1 ኢንች ውሃ ብቻ ይሰጣል። ይሁን እንጂ በአውሞሪ እንደሚዘንብር ጥበትና ጥቅጥቅ ያለ በረዶ ይህን ምጠጥን ከአምስት ወይም እንዲያውም ያነሰ ሊሆን ይችላል። ይህም በረዶ በጣም ከባድ እንዲሆን ያደርጓል፣ በጣሪያዎች ላይ ከፍተኛ ጫናም ይፈጥራል። የበረዶ ያልተለመዱ ቀለሞች ከነጭ እስከ ሀባብ በረዶ ውጪ በረዶ ሌሎች ቀለሞችን ሊይዝ ይችላል። ጥቁር በረዶ፣ ይህ የሚከሰተው በረዶ ወደ መሬት በሚወርድበት ጊዜ ወይም ከወደቀ በኋላ ከአካባቢ አየር ውስጥ ያሉ የኢንዱስትሪ ብክለቶች እንደ ጥቀርሻና ጢስ ወይም የአፈር ቅንጣቶች ሲበክሉት ነው። ይህ የድንጋይ ከሰል በሚቃጠልባቸው አካባቢ የተለመደ ነው። ሰማያዊ በረዶ በጥልቀት በረዶ ክምችት ውስጥ የበረዶ ቅንጣቶች አብዛኛው የፀሐይ ብርሃን ሲይዙት ሰማያዊ የብርሃን ስፔክትራም ግን በአንጻራዊ ስለሚንጸባረቅ የጥልቅ በረዶ ሰማያዊ ሆኖ ሊታይ ይችላል። ይህ ክስተት በበረዶ ግግር ላይ በብዛት ይታያል። የድምፅና የብርሃን ክስተቶች በረዶ የድምፅ አምጪ ነው። አዲስ የወረደ ልቅ በረዶ በመቶዎች የሚቆጠሩ ትናንሽ የአየር ኪሶች በመያዙ ምክንያት ድንቅ የድምፅ አምጪ ሊሆን ይችላል። በዚህ ምክንያት ነው ከባባድ በረዶ ወቅት አካባቢው እጅግ ጸጥታ ያለና ድምፆችን የሚቀንሱ የሚያስመስለው። በረዶ ግን ከቀዘቀዘና ከጠነከረ የድምፅ አስተጋቢ ይሆናል። የበረዶ ቀስተ ዳመና። ቀስተ ዳመና የሚፈጥረው በፀሐይ ብርሃንና በዝናብ ጠብቶች ነው። የበረዶ ቀስተ ዳመና ወይም ደግሞ ከብርሃን ከበረዶ ክሪስታሎች ወይም በጥቃቅን ጭጋግ ጠብቶች ሲያልፍ ይፈጥራል። በረዶ ትልቅ በመሆኑ የሚፈጥረው ቀስተዳመና ከዝናቡ ቀስተዳመና ይልቅ ደብዛዛና ነጭ ሆኖ ይታይ ነበር። ቀለማቱ አይለዩም። ቺዮኒን የሚባለው ቃል እና ሰብአዊ መላመድ። ቺዮኒን ማለት ምን ማለት ነው? ይሄ ቃል የመጣው ከጃፓን ሲሆን ትርጉሙ ከበረዶ ጋር የሚኖር ሰው ወይም በረዶን የሚወድ ሰው ማለት ነው። ጃፓኖች በበረዶ እንደ ተፈጥሮ አቃል በመቀበል በረዶን ለማስተዳደርና ከበረዶ ጋር ለመኖር የሚችሉ ሰዎች ለመግለጽ ይጠቀሙበታል። የበረዶ ጥቅሞች እና ለግብር ያለው ጠቀሜታ በረዶ ወሳኝ የሆኑ ተፈጥሯዊ መዳበሪያ ነው። በአካባቢ አየር ውስጥ ያሉ ጥቃቅን የናይትሮጂን እና የሰልፈር ቅንጣቶችን ስለሚወስድ ወደ መሬት ሲወር አፈርን ያበልጽጋል። በተጨማሪም ቀደም ሲል እንደተጠቀሰው በበረዶ እንደ መከላከያ ብርድ ልብስ ሆኖ የእጽዋትን ስር ከጥልቅ ቅዝቃዜ ይጠብቃል። የውሃ ክምችት የተጠራቀመው በረዶ በፀሐይ ወቅት ቀስ በቀስ በመቅለጥ ወንዞችንና የከርሰ ምድር ውሃን ይመግባል። ይህ የውሃ አቅርቦት ለብዙ ከተሞች ለእርሻና ላይድሮ ኤሌክትሮኒክ ኃይል ማመንጫ ወሳኝ ነው። ሜትሮሎጂያዊ ምልከቶች ምንም እንኳን አብዛኛው የበረዶ ቅንጣቶች ባለ ስድስት ጎን ቢሆኑ በልዩ ሁኔቶች እንደ ፕሌትስ መርፌዎች ወይም ኮሎኖች ያሉ ሌሎች ቅርጾች ሊኖሩት ይችላል። ይህ የሚወስነው የበረዶ ቅንጣቱ ደመናው በሚያቋረጥበት በሚያቋርጥበት ወቅት ባለው የሙቀት መጠንና የእርጥበት መጠን ልዩነት ነው። ለምሳሌ መርፌዎች በ በኔጌቲቭ 5 ሴንቲግሬድ እና በኔጌቲቭ 10 ሴንቲግሬድ መካከል ይመሰረታሉ። ከሀገር ነፃ የሆኑ አስገራሚ የበረዶ ክስተቶች ያልተለመዱ የበረዶ አወቃቀሮች የበረዶ ዶቃዎች። ይሄ ክስተት ለስላሳ በረዶ ወይም በረዶ ክሪስታል ጠብቶች ተብሎ ሊጠራ ይችላል። የሚፈጠረው የበረዶ ቅንጣቶች በደመና ውስጥ በደመና ውስጥ በሱፐር ቀዝቃዛ የውሃ ጠብቶች ሲሸፈኑ ነው። ውጤቱም እንደ ትንንሽ ክብ ፍሬዎች ወይም የስታይሮፍም ቅንጣቶች ሊመስል በረዶ ሲሆን ለመሰበር በጣም ቀላሉ የበረዶ አይኖች። ይህ የሚከሰተው መሬት በቅዝቃዜ በታች ሲሆን ነገር ግን የአፈር ውስጥ ውሃ ፈሳሽ ሆኖ ሲቀር ነው። የአፈር ውስጥ ወደ ላይ ሲወጣ እና ወዲያውኑ ሲቀዘቅዝ፣ ቀጥ ብለው ወደ ላይ የሚወጡ ረዣዥም ቀጭን የበረዶ ምሰሶች ይፈጥራል። እነዚህም በመሬት ላይ እንደ መርፌዎች ተሰልፈው ይቆማሉ። የበረዶ አበቦች በቅዝቃዜ ወቅት በእጽዋት ግንድ ወይም በቀጭን እንጨት ላይ የሚፈጠር አስደናቂ የበረዶ ቅርጾች ናቸው። በእጽዋቱ ውስጥ ያለው ውሃ በግንዱ ውስጥ ባሉ ትንንሽ ስንጠቆች አማካኝነት ወደ ውጭ ይወጣል እና ወዲያውኑ ወደ ለስላሳ ያበረዱ ምላጭ እንደ አበባ ቅጠሎች ይቀዘግዛል። በውሃና በቅዝቃዜ ጋር የተገናኙ ክስተቶች፣ ኦሃር ፎረስት። ይህ የሚከሰተው እጅግ በጣም ቀዝቃዛና ንጹህ አየር በንጣፎች እንደ ቅርንጫፍ ወይም ገመዶች ላይ ሲያልፍ ነው። አየር ውስጥ ያለው የእርጥበትነት በቀጥታ ወደ ጠንካራ የበረዶ ክሪስታሎች በመቀየር ባለ ላባ የሚመስል ወይም የሚሰባበቅ ቅርጽ ይፈጥራል። ይህ ብዙ ጊዜ ውርጭ ተብሎ ከሚጠራው የተለየ እና በጣም ቆንጆ ነው። የፒምፓ ውጤት ይህ አሁንም በውዝግብ ያለ ክስተት ነው። ትኩስ ውሃ ከተመሳሳይ ቀዝቃዛ ውሃ በበለጠ ፍጥነት ይቀዘቅዛል ይበርዳል የሚል መላምት ነው። ምንም እንኳን ትክክለኛው ምክንያት ሙሉ በሙሉ ባይረጋግጥም ሊሆኑ ከሚችሉ ምክንያቶች መካከል በትኩስ ውሃ ውስጥ የጋዞች መጥፋት ወይም የሙቀት ልዩነት ሚና የሚጫወቱ እንደሚችሉ ይታመናል። ፋራሲል በረዶ በጣም የተናወጡና ከመቀዝቀዣ በታች የሆነ ሙቀት መጠን ባሉ ወንዞች ወይም ጅረቶች ውስጥ የሚፈጠር የበረዶ አይነት ነው። እንደ ጥቃቅን ለስላሳይ ፓንኬክ የሚመስሉ በረዶች ክሪስታሎች ሆኖ በመታየት በውሃ ውስጥ ተንጠልጥሎ ይቆያል። ለሃይድሮጅን ኤሌክትሮኒክ ማመንጫ ፍሰቱም ሊያደናቅፍ ስለሚችል ችግር ይፈጥራል። ስለ ሙቀት እና ስለ ቅዝቃዜ የሚገልጹ እውነቶች፣ የበረዶ ቅንጣት ሙቀት፣ የበረዶ ቅንጣት በትክክል ከውሃ የሚለዩበት ነጥብ በዜሮ ሴንቲግሬድ አይደለም የውሃ በጠብታዎች ለማቀዝቀዝ ብዙውን ጊዜ ከኔጌቲቭ 40 ሴንቲግሬድ አካባቢ ወይም ከዚያ በታች የሆነ የሙቀት መጠን ያስፈልጋቸዋል። ከአካባቢው አየር ውስጥ ይህ የሚሆነው ከዚህ በፊት እንደተጠቀሰው ጠብታዎቹ እንዲቀዘቅዙ የሚያግዝ የዩኒክለስ ቅንጣት አቧራ እስካላገኙ ድረስ ነው። የቺል ፋክተር የሙቀት መጠኑ በትክክል ባይቀነስም፣ ነፍስ የሰውነታችሁን ሙቀት በፍጥነት ስለሚያስወግድ ከምንሰማው ቅዝቃዜ ጋር ተያይዞ የሚሰራ ስሌት ነው። ይህ ማለት የሙቀቱ መጠኑ ኔጌቲቭ 10 ሴንቲግሬድ ከሆነ እና ኃይለኛ ንፋስ ካለ ሰውነቱ የሚሰማው ቅዝቃዜ እንደ ኔጌቲቭ 25 ሴንቲግሬድ ሊሆን ይችላል። በአርክቲክ እና አንታርክቲክ ውስጥ የሚፈጠሩ ክስተቶች የበረዶ አበቦች። እነዚህ ውብ ቅርጾች የሚፈጥሩ በአርክቲክ የባህር በረዶ ገጽታ ላይ ነው። በጣም ቀዝቃዛው አየር በረዶ ላይ ካለው የውሃ ትነት ጋር ሲገናኝ የጨው ውሃ ትነቱን በመጠቀም ባለ ስድስት ጎን የሚመስሉ የበረዶ ቅንጣቶች ይፈጥራሉ። እነዚህም እንደ ጥቃቅን ጥርሶች ይቆማሉ እና በጣም ጨዋማ ሊሆኑ ይችላሉ። የበረዶ መናፈስ ይህ የሚፈጠረው በጣም ቀዝቃዛ የሆነ እና የአየር ሁኔታ ውስጥ ሲሆን ነው። ብዙ ጊዜ በዋልታ አካባቢዎች አየር ውስጥ ያለው እርጥበት በቀጥታ ወደ ጥቃቅን የበረዶ ክሪስታሎች ይቀዘቅዛል እና በሰማይ ላይ እንደሚያብረቀርቅ አቧራ ይንሳፈፋሉ። እነዚህ ክሪስታሎች በብርሃን ሲያንጸባርቁ ልዩ የሆኑ የብርሃን ክስተቶች ይፈጥራሉ፣ እንደ ሃሎስ። የአኦሞሪ ልዩ ዓለም፣ በረዶ ባህልና ጥበብ፣ የበረዶ ታሪካዊና የባህል ተጽዕኖ። የሲኖግሚ የበረዶ ጣሪያ መዋቅር ከአኦሞሪ በመሳሰሉ የከባድ የበረዶ ዝናብ ቦታዎች ባህላዊ የጃፓን ቤቶች ልዩ የጣሪያ ንድፍ አላቸው። ጣሪያዎቹ የሚገነቡት በበረዶ ከጣሪያው ላይ እንዳይንሸራተቱ እና በቦታው ላይ እንዳይጠራቀም ተደርጎ ነው። በረዶ እንዲጠራቀም በማድረግ እንደ ተፈጥሯዊ መከላከያ ሆኖ እንዲያገለግል ያደርጋል። ይህ የጣሪያው ክብደት መቋቋም በሚችል መልኩ ጥንቃቄ በተሞላበት መንገድ ይገነባል። የመንገድ ምልክት ጠቋሚዎች ከባድ የበረዶ ዝናብ ወቅት መንገዶች እና የመንገድ ጠርሶች ለመለየት አስቸጋሪ ስለሆነ ከአኦሞሪ እና ከዙሪያ ያሉ አካባቢ ከፍታ ያላቸው ብርቱካናማ ወይም ቀይ እንጨት ወይም ምሰሶች ይጠቀማሉ። እነዚህ ምልክቶች ሰማንያ የሰለጠነውን የበረዶ ከፍታ መልካች በመሆን አሽከርካሪዎች እና የእግረኞች የት እንዳሉ እንዲያውቁ ይረዳል። የበረዶ ቅንጣቶች ስሞች ብዛት ጃፓን ስለበረዶ ብዙ ቃላትና ስሞች አሏት። ለምሳሌ ኮይኪ፣ ትናንሽ የበረዶ ቅንጣቶች ማያይኪ፣ ማዩዩኪ እንደ ሃርከር የሚዘንብ ለስላሳ በረዶ ዋታዩኪ፣ እንደ ጥጥር ፈር የሚመስል በረዶ እነዚህ ሁሉ ቃላት በረዶ በጃፓን እለታዊ ውስጥ ምን ያህል አስፈላጊ የሚስተዋል ክስተት እንደሆነ ያሳያል። የአኦሞሪ ልዩ የክረምት ምግቦች ኦኬ ጃፓ ጂሩ። ቀደም ብለን እንደምንመለከተው ይህ በአኦሞሪ ክልል በክረምት ወራት በጣም ተወዳጅ የሆነ ትኩስ እና የአሳ እና የአትክልት ወጥ ነው። በበረዶ ቀናት ሰውነት ለማሞቅና ጠንካራ ጉልበት ለመስጠት በብዛት ይመረጣል። ሴምቤ ጁ ይህ ደግሞ በጎረቤ ግዛት በተለይም በሃቺኔ በሃቺኖሄ የሚገኝ ልዩ ምግብ ሲሆን በዶሮ ወይም በአሳ መረቅ ውስጥ የሩዝ ብስኩቶች በመጨመር የሚዘጋጅ ወጥ ነው። በረዶ ተቋቋሙ ለመኖር የሚያስፈልገውን ሙቀት ይሰጣል። ቱሪዝምና ታሪክ የሃኮዳ ተራራ አደጋ በ1992 የአውሞሪ የበረዶ የራሱ የሆነ አሳዛኝ ታሪክ አለው። በጥር በ1992 ዓ.ም የጃፓን ኢምፔሪያል ጦርነት ወታደሮች በበረዷማ የሃኮዳ ተራራ ላይ የስልጣን ጉዞ ሲያደርጉ ከባድ የበረዶ አውሎ ነፋስ ተመቱ። ይህ አደጋ በጃፓን ውስጥ ከቅዝቃዜ ምክንያት ከፍተኛ ቁጥር ያለው ሰራዊት አባላት የሞቱበት አሳዛኝ ክስተት ነው። ይህ አደጋ የአኦሞሪ በረዶ አደገኝነትን ያሳያል። የሺንካንሰን እና የበረዶ ቴክኖሎጂ። ጃፓን የጥይት ባቡሮች መረብ አላት። በረዶ የባቡር እንቅስቃሴ እንዲያስተጓጉል ለመከላከል ልዩ ቴክኖሎጂ ተዘርግቷል። ከባቡር ሐዲዶች አጠገብ የውሃ ምርጫዎች ተተክለው በረዶ እንደወረደ በሙቀት ውሃ በፍጥነት እንዲቀልጥ ያደርጋሉ። ይህም በረዶን በሐዲዱ ላይ ተከማሽቶ መጓጓዣን እንዳያስተጓጉል ይከለክላል። የአኦሞሪ ኔቡታ ፌስቲቫል፣ ምንም እንኳን ይህ ፌስቲቫል የሚከበረው በበጋ ወራት ቢሆንም ይህ ፌስቲቫል የአኦሞሪ ባህል ዋና አካል ነው። ሰዎች የሚገነቡት ግዙፍ ባለቀለም ተንሳፋፊ መብራቶች በአፈ ታሪክ ጀግኖችና ባለቤት ገጸ ባህሪያት ያጌጡ ሲሆን፣ ይህ የክረምቱ መከራ ከበጋው ደስታ ጋር ለማገናኘት የሚያገለግል ነው። ጃፓን ከዓለም እጅግ በጣም እርጥበታማ እና ከፍተኛ የሆነ መጠን ከሚያገኙ አገሮች አንዷ ነች። ይህ በልዩ ጂኦግራፊ አቀማመጧ እና በወቅታዊ አየር ፍሰቱ ምክንያት ነው። በጃፓን የዝናብ መጠን እና ምክንያቱ የጃፓን አማካይ የዝናብ መጠን ነው። ጃፓን በአማካይ በዓመት የምታስተናግደው የዝናብ መጠን ከ1000 እስከ 2000 ሚሊሜትር ይደርሳል። በዓለም አቀፍ ንጽጽር ይህ መጠን ከዓለም አማካይ ወደ 1000 ሚሊሜትር በእጅጉ ከፍ ያለ ነው። ጃፓን በውሃ የበለጸገች አገር ተብላ የምትጠራው በዋንነት በዚህ ምክንያት ነው። የክልል ልዩነት፣ በጃፓን ውስጥ ያለው የዝናብ መጠን ከአካባቢ አካባቢ ይለያያል። በጣም እርጥበታማ አካባቢዎች እንደ ኪኢ ባሕረ ገብ መሬት እና ያኩሺማ ደሴት ያሉ ቦታዎች የዓለማችን ከፍተኛ የዝናብ መጠን ይመዘገባሉ በዓመት እስከ 4000 እስከ 10000 ሚሊ ሜትር አንዳንድ ጊዜ ከዚያም በላይ ሊዘንብ ይችላል። ጃፓን ለምን ብዙ ዝናብ ታገኛለች? ዋናዎቹ ምክንያት ጃፓን የደሴቶች ተንሰለት እንደመሆኗ በአራት ዋና ዋና የአየር ሰራዊቶች ተጽዕኖ ስር ትገኛለች። አንደኛ፣ የሞንሱን ንፋስ የፓስፊክ ውቅያኖስ የበጋ እርጥበት ከፓስፊክ ከሰኔ እስከ መስከረም ባለው ጊዜ ውስጥ ትኩስና እርጥበት የተሞላ የአየር የፓሲፊክ ውቅያኖሶች እና ከደቡብ ምስራቅ ኤዥያ ወደ ጃፓን ይፈሳል። ይህ የአየር በውሃ ትነት የተሞላ ሲሆን ከምድር ጋር ሲገናኝ በጣም ከፍተኛ መጠን ያለው የዝናብ ይዘንባል። የክረምት እርጥበት ከጃፓን ባህር ከዚህ ቀደም ስለ በረዶ ስናወራ እንደተመለከት ነው። በክረምት ወራት ቀዝቃዛው የሳይበሪያ ንፋስ በሞቃታማው የጃፓን ባህር ላይ ሲያልፍ ብዙ እርጥበት ይወስዳል። ይህ እርጥበት በጃፓን የእርጥበት በጃፓን ምዕራባዊ የባህር ዳርቻ እና ተራራዎች ላይ ከፍተኛ መጠን በበረዶ እና በዝናብ ሆኖ ይዘንባል። ሁለተኛው የዝናብ መጠን ምንድን ነው? ጽዩ ጹዩ ወይም ፕለም እና የዝናብ ተብሎ የሚጠራው ጃፓን ዋና የዝናብ ወቅት ነው። አጀማመሩ ይህ የሚሆነው ከሰኔ መጀመሪያ እስከ ሐምሊ አጋማሽ ድረስ ሲሆን ቀዝቃዛው ሰሜናዊ አየር አየር እና ሞቀታማው የደቡባዊ አየር ተጋሽቶ በአገሪቱ ላይ በአንጻራዊነት የማይረጋጋ መጥፎ የአየር ሁኔታ ግንባር ነው ውጤት ምንም እንኳን ሁል ጊዜ ባይዘንብም ይህ ወቅት ከፍተኛ መጠን ያለው ዝናብ፣ ከባድ እርጥበት ያስከትላል። የዝናቡ መጠን በዚህ ወቅት ከፍተኛ ከፍ ያለ ነው። ሆኖም ሰሜናዊ ደሴ ሆካይዶ በጽዩ ከፍተኛ አነስተኛ ተጽዕኖ ይደርስበታል። ስበታ ሶስተኛ ተራራማ ገጽታ ጃፓን በአብዛኛው ተራራማ ሀገር ነች። እርጥበት የተሞላ ከአየር ውቅያኖስ ተነስቶ ወደ ጃፓን ተራሮች ሲመታ ወደ ላይ እንዲገፋፋ ያደርጋል። ወደ ላይ የሚወጣው አየር ይቀዘቅዛል፣ ርጥበቱ ያረጋጋል እና ከፍተኛ መጠን ያለው ዝናብ በተራራሙ ተዳፋት ላይ እንዲዘንብ ያደርጋል። ይሄ በተራሮች ላይ ያለው የዝናብ መጠን ከባህር ዳርቻ ከባህር ከፍ እንዲል ዋና ምክንያት ነው። አራተኛ ታይፎኖች። ከነሐሴ መጀመሪያ እስከ ጥቅምት መጀመሪያ ባለው ጊዜ ውስጥ ጃፓን በየዓመቱ በአማካይ በአምስት ወይም በስድስት የሚሆኑ ታይፎኖች ትጠቃለች። እነዚህ ትሮፒካል አውሎ ንፋሶች በአንድ ጊዜ ከፍተኛና ከባድ የጎርፍ ዝናብ ያመጣሉ። ይህም በአጠቃላይ አመታዊ የዝናብ መጠን በከፍተኛ ሁኔታ ይጨምራል። እነዚህ አውሎ ንፋሶች በአንዳንድ ጊዜ ከፍተኛ ጉዳት ያስከትላሉ። የዝናቡ ተጽዕኖ ግብርና፣ የተትረፈረፈ ዝናብ ለሩዝ ልማት ወሳኝ ሲሆን የጃፓን የግብርና ስርዓት ዋና መሰረት ነው። የውሃ ኃይል፣ ከፍተኛ የዝናብ መጠን ለጃፓን የውሃ ኃይል ማመንጫ ወሳኝ የውሃ ምንጭ ነው። የተፈጥሮ አደጎች፣ ይህ የዝናብ በብዛት ግን በጣም በአደጎች አያስከተልም በተለይ በሲዩ እና ታይፎን ጊዜያት የመሬት መንሸራተት እና ከባድ ጎርፍ የመከሰት እድል ይጨምራል። በአጭሩም የጃፓን እጅግ ከፍተኛ የዝናብ መጠን የሚመነጨው በዋናነት በፓስፊክ እና በጃፓን ባህር በሚሞጡት እርጥበት የተሞሉ ወቅታዊ የአየር ፍሰቶች፣ በተራራማ ገጽታ፣ በታይፎኖች ተጽዕኖ ጥምረት ነው። የመጨረሻው እና ምን ያህል ደሰታችሁበት እስካሁን አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። እንደተለመደው ላይክ አድርጋችሁ፣ ኮመንት ቀጣይ ስለ ምን ሀገር እንደሚሰራ ጻፉልን። ቀጣይ በቶሎ በጥሩ ኤዲቲንግ እንከሰታለን። መልካም ቆይታ።